እንዴት ናችሁ የኔ ውድ ቤተሰቦች? እንኳን ደህና መጣችሁ። ቪዲዮን ቪዲዮውን ስትጀምሩ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩልኝ የኔ ውድ ቤተሰቦች። ነዛሬ ዛሬ እዤላችሁ የመጣሁት አፕሊኬሽን እንደምታዩት ምስሉ ላይ እንዳያችሁ ቻት ጃፒቲ ይባላል። ይህ አፕሊኬሽን እንግዲህ የፈለጋችሁ በፈለጋችሁት ቋንቋ አለ የማይሰራው ነገር የለም። የስራ ሀሳብ ብትሉ የምትፈልጉትን ሲሪዲ ፎቶ ብትሉ የማይሰጣችሁ ነገር የለም ማለት ነው። እና ይህን አፕሊኬሽን የት እንደምታገኙት በቀጥታ ፕሌስቶር ላይ በመሄድ እናወርደዋለን ማለት ነው። ነፃ ነው፣ ምንም ክፍያም ምናምን አይጠይቅም። ፕሌስቶር ላይ በመሄድ እዚያ ሰርች ባሩ ላይ በመሄድ ቻት ጂፒቲ ያሁን እዚህ ሰርች ስላረኩት መጥቶልኛል ማለት ነው። እንደምታዩት ያው እዚህ ጋር አለ። ይሄንን በመጻፍ እናንተ ሰርች አድርጋችሁ ዳውንሎድ ማድረግ ትችላላችሁ። ብዙ አይነቶች አሉ። ብዙ አይነት እንደምታያችሁ የተለያዩ እንትኖች ናቸው ያሉት ያው በጣም ብዙ አይነቶች አሉ። እኔ ግን የምጠቀመው ይሄ ስለዚህ ነው ማሳያችሁ ማለት ነው። ይሄን ነው ማቀው እዚህ ጋር ሰብስክራይብ እንደምጠማነው ዳውንሎድ ያደረገው ሰው ብዛት እያያችሁት ነው አምስት አምስት መቶ ሚሊየን ሰው ዳውንሎድ አድርጎታል። እያ እዚህ ጋር እንደምታዩት ማለት ነው። ስለዚህ እኔ ዳውንሎድ ስላደረግኩት ኦፕን ነው ሚለኝ እዚህ ጋር ኦፕን ብዬ ወደ ውስጥ ነው የምገባው ማለት ነው። ያው እዚህ ጋር አውርጄዋለሁ። ቻት ጂፒቲ ወደ ውስጥ ስገባ እንደዚህ ነው የሚከፍትልኝ። ማይጠይቃችሁም፣ ቀጥታ ነው የሚያስገባችሁ። ሌሎቹ ሌላ ሌላ አንዳንዶች አፕሊኬሽን ክፍያ ይጠይቃሉ፣ ወይም ኢሜል አድሬስ ምናምን ነገር ይጠይቃሉ፣ ያስቸግራሉ። ይሄ ግን ቀጥታ ነው፣ ምንም የሚያስቸግረውን ነገር የለም፣ አያስቸግርም ማለት ነው። ኦኬ፣ በመጀመሪያ እስኪ የሲሪዲ ፎቶ እንዴት እንደምን ሲሪዲ ፎቶ እንደሚሰጠን እናያለን ማለት ነው። የፈለጋችሁትን ሰርጅ ማድረግ ትችላላችሁ። እኔ አሁን በአንዴት ልጅ ሞክራለሁ ሰርጅ አድጌ ማለት ነው እዚህ ጋር እዚህ ላይ ያደርገው እና ፎቶ ላይ የሚለው ሞጅ የሚለው ላይ አድርጌ ያው እንደምታዩት ብዙ አይነት ነትሮች ሰጥቶኛል። እዚህ ጋር ኮንቴንቶች ከዚህ በኋላ የምትጨምሩት ማለት ነው። እኔ በአማርኛ ማድረግ ስለፈለግኩኝ፣ እናንተ ግን እዚህ ላይ መጨመር ትችላላችሁ። የፈለጋችሁትን ጽሑፍ በአማርኛም በእንግሊዝኛ አለው። የፈለጋችሁት ሀገር ቋንቋ አለው። እናንተ ብቻ የምትፈልጉትን ተርጅ ማድረግ ነው የሚጠበቅባችሁ ማለት ነው። ኦኬ እኔ ይህንን አጠፋውኝና ከእንደ ሰርች አደርጋለሁ ኦኬ፣ እዚ ላይ አድርጌ የናጥፍቺ እንዳድስ አንዲት ኢትዮጵያዊ ህጻን የአስር አመት ልጅ ብዬ ሰርች ላድርግ። ኢትዮጵያዊት የአስር አመት ልጅ እናንተ የፈለጋችሁት እድሜ የፈለጋችሁት ሀገር ሰው ሰርች ማድረግ ትችላላችሁ። የስሪዲ ፎቶ ኦኬ፣ ስሪዲ ፎቶ ማለት እነዚህ ሰው ሆነው እንደ አሻንጉሊት ቅርጽ የሚመጡት አለ አይደለ? ስሪዲ ብዬት ቃል ጻፍና የሚመጣልኝን አሳያችኋለሁ ማለት ነው። ያስመ ጾታ እድሜ ስ አመት ሁለተኛ ክፍል

ዘጠኝ እራሱ እንትን እላችኋለሁ ይኸው እዚህ ጋ ፎቶ ሊሰጠኝ ስለሆነ እዚህ ጋ ሰርች ያደርጋል ማለት ነው። በጣም ቀላል ነው። እዚህ ጋ እሺ፣ ፎቶውን አሳች እያደረገ ነው። እሺ እኔ ወዲህ ቤተሰቦች፣ በዚህ መልክ ሰተኛል። ወንዱን በዚህ ሰተኛል ሴቷን ደግሞ በዚህ ሰቶኛል ማለት ነው። ቅድም የጠየቁትን የአስር ዓመት ልጅ የበየ እዚ ጋ ከእናንታው ዳውንሎድ ማድረግ ነው ማለት ነው የሚጠበቅባችሁ እዚ ጋ ዳውንሎድ የምትለውን በመንካት ዳውንሎድ ማድረግ ነው ማለት ነው። ወንዱ ይሄና አውርዶልኛል። ሴታኛው ይችኛ ነት መስል ቆይዬ ልጅ አውርዶልኛል ማለት ነው። እሺ አሁን ወደ ሌላኛው ስንሄድ ደግሞ እዚሁ ላይ እሺ፣ የዩቲዩብ ሀሳብ ብዬን ሰርች ላይደርገ ዝም ብዬ እዚ ጋር የአዋጭ አዋጭ የዩቲዩብ ዩ የዩቲዩብ ሀሳብ

እንትን እንደምንል አሳያችኋለሁ ማለት ነው። እዚህ ጋር የምንፈልገውን ጥያቄ መጠየቅ እንችላለን። ይሄን አፕሊኬሽን የምንፈልገውን ነገር ብንጠይቀው መልስ አለው ማለት ነው። ለምንፈልገው ነገር ዩቲዩብ ስክሪፕት እራሱ ይጽፍላችኋል? የምር ነው የምላችሁ። ዩቲዩብ ስክሪፕት መጽፍ ካልቻላችሁ ወይም ከእንትን ካላላችሁ ራሳ እናንተ ብቻ የዩቲዩብ ስክሪፕት ስጠኝ ብሎት የምትሰሩትን ሀሳብ ስጡት። ስክሪፕት ስጠኝ። አሁን ስለ አፕሊኬሽን እየሰራው ስለሆነ ስለ አፕሊኬሽን ስክሪፕት ስጠኝ ነው የምለው። አሁን ስለ አፕ ስክሪፕት ስጠኝ ስለ አፕ እስክሪፕት ስጠኝ ብዬ በአማርኛ ጻፍኩለት። እሺ ስለ አፕ አንድ አፕ ያያቸው ነው እስክሪፕት እየሰጠኝ ነው። ሲል ስለ ልጆች ዛሬ ሰላም አፕ ሰላም ልጆች፣ ዛሬ ስለ አፕ እንዴት እንደሚሰሩ እና አፕን ምን እንደሚሆን እንመለክነው።

አፕሊኬሽን ው ያያችሁ ነዋ። ይህን ሁሉ እኔ ማንበብ አለብኝ ማለት ነው። ያያ ነለ አንድ አንድ የሚሆነው ስራ እንዴት እንደሚሰራ ስለ አፑን መዘርዘር በቋንቋዎች ብዙ ቋንቋዎችና ብዙ የብዙ ጽሁፎች ላይ ተማሪ ነበረ ምናምን ምናምን ያለ ያለ ያለ ይቀጥላል። እና እኔ ውድ ቤተሰቦች የፈለጋችሁት ቋንቋ በፈለጋችሁት ሀገር በፈለጋችሁት በፈለጋችሁት መሳት ትችላላችሁ። ምን ምን ምን በቃ አያግድም የሀገር ቋንቋ የፈለጋችሁት በፈለጋችሁት ሀገር ቋንቋ አለ ማለት ነው። የኔ ውድ ቤተሰቦች እዚህ ጋር በሪከርድ ማውራት ይችላላችሁ። ሪከርድ በማድረግ እናንተ መውረድ ትችላላችሁ ማለት ነው። ታወራለች እላችኋለሁ። እኔ በቮይስ አስቀምጥላት እሷ በእንግሊዝኛ ትመልስልኛለች እ በቮይስ አስቀምጥ እሷ በእንግሊዝኛ እና ይህን ውድ ቤተሰቦች እን ይመስላል የዛሬ ቪዲዮችን ስለነበረን ቆይታ በጣም አመሰግና አለው። ላይክ፣ ሼር፣ ሰብስክራይብ